እኔ ዶክተር ነኝ ቫምሲዳር ሬዲ በሄፓቶሎጂ እና የጉበት ተተኪ ተመራቂ ምክር እንደምሰጥ ነኝ። ስለዚህ ስለ ጉበት በሽታ ያለውን እምነት ስለምን ምን እንደሚከሰት እነጋግራለሁ። ስለዚህ በጣም የተለመደው እምነት እንደ ጉበት በሽታ በአልኮሎክ ብቻ እንደሚከሰት ነው። ስለዚህ በእርግጥ አይደለም። ስለዚህ በአልኮሎክ ያልሆኑ ህመምተኞችም ጉበት በሽታ ሊያጋጥሟቸው ይችላል። ስለዚህ በተለምዶ የሚከሰተው የስብ ጉበት ነው። ስለዚህ ይህ በሌሎች አደጋ እንደ ዳይቤትስ፣ የደም ግፊት እንዲሁም ስብና የደም ልቅ በሴቶች እንደ ፒሲኦኤስ ሊከሰት ይችላል። ስለዚህ እነዚህ ህመምተኞች ለጉበት በሽታ ከፍተኛ አደጋ ላይ ናቸው። እነዚህም በአልኮል ያልሆኑ ህመምተኞች ናቸው። ሁለተኛው አፈታሪክ አልኮል የሚወስዱ ታካሚዎች በከባድ አልኮል ሰጪዎች ውስጥ ብቻ ይከሰታሉ ማለትም፣ ትክክል አይደለም። በመሰረቱ ሁሉም በአልኮል አጠቃቀም እንዲሁም የአልኮል አይነት እና የአልኮል መጠን ላይ ይመሰረታል። የምንጠጣው ምን እንደሆነ እንዲሁም አልኮል ምን ዓመት ወይም ወራት እንደምንጠጣ ይመሰረታል። ሶስተኛውን ደግሞ በአስቀድሞ ያሉ ግለሰቦች ብቻ እንደሚከሰት ነው። በተወሰነ አይደለም፣ በምዕራባዊ ዘይቤ ምክንያት እና እንኳን ህፃናት ደግሞ የህፃናት ስብ እንደሚያገኙ ነው። ስለዚህ እነዚህ ታካሚዎች እንዲሁም አልፋ አንድ አንቲዲፕሬሳንት እጥረት እና ዊልሰን በሽታ ያሉ የዘር መስፈርቶች እንደሚኖሩ ነው። እነዚህ ታካሚዎች እንደገና የጉበት በሽታ ለመያዝ ዝግጁ ናቸው። አራተኛው የሐሰት ነገር የጉበት በሽታ ሁልጊዜ ሞታም ነው የሚለው ነው። አይ በግምታይ በቀደም ማወቅ እንደቻለንና የተፈጥሮ በሽታውን አቅጣጫ ማስቀየር እንደቻልን ከሆነ በግምት ነው። ታካሚዎች ሊችሉ ይችላሉ። ምንም እንኳን የጉበት በሽታ ወደ ፍጥነት ቢደርስም ረጅም ጊዜ ማኖር ይችላል።